ቀኑ አርብ ነበር። የመንደሩ ሴቶች ምኞቶቻቸውን ለማሟላት ወደ መስጅድ ሄዱ። ከመካከላቸው በጣም ቀና የቁርአን አንባቢና የጸሎት ሰው የነበረች ሴት አለች። ወደ መስጅዱ እንደገባች ሰውነቷ መለዋወጥ ጀመረ። በቦታው የነበሩት ሴቶች በፍርሃት ተዋጡ። እሷም ወዲያውኑ ወደ አስፈሪ አውሬነት ተቀየረች። ከከንፈሯም አንድ ድምፅ ብቻ ይወጣ ነበር፣ እሱም አላህ ይቅርበለኝ የሚል። ይህ ክስተት በመንደሩ ሲሰራጭ ሰዎች ስለ ጉዳዩ በተለያየ መንገድ ማውራት ጀመሩ። ሴትዮዋና ለመጸለይ ወይም ምኞቶቻቸውን ለማሟላት መስጅዱን የገበኙት ላይስ ምን ተፈጠረ? አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የቻናላችን ተከታታዮች ዛሬ በዚህ አስደንጋጭ ታሪክ መተናል። የዚህ አስፈሪ ታሪክ መጨረሻን ለማወቅ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። የፀሐይ የመጀመሪያ ጨረሮች በምስራቅ ሰማይ ላይ ሲታይ የኑር ፑር መንደር ነዋሪዎች ከእንቅልፎቻቸው ይነቃሉ። ህዝቡም እንዳፈሩ ቀላልና እውነተኞች ናቸው። በግንባራቸው ላይ የስጁድ ምልክቶች ነበሯቸው፣ በከንፈሮቻቸው ላይ የአላህ ስም፣ እርስ በርሳቸው ያላቸው ፍቅር በልባቸው ውስጥ ነበር። የመንደሩ ሴቶች በማለዳ ተነስተው ማራኪ በሆነ ድምጻቸው ቁርዓን እየቀሩ ቁርስ ያዘጋጃሉ። ምንጣፎቻቸውንም በግቢ ውስጥ ያጸዳሉ። ይህም ተግባር ሁሌ ይደጋገማል። ስርቅርቁ ድምጻቸውም የመንደሩን ጎዳናዎች በብርሃንና በሰላም ይሞለዋል። ኑርፑር ነዋሪዎቿ ባላቸው ፍቅርና መተሳሰብ መንደሩ የጀነት ክፍል ይመስል ነበር። ነገር ግን ከእያንዳንዱ ብርሃን ጀርባ ጥላ አለ። ይህም ጥላ በመንደሩ ሩቅ ጫፍ ላይ ሲሆን፣ ጥቅጥቅ ያሉ የጫካ ዛፎችና አስፈሪ ቁጥቋጦች ይበቅሉበታል። በውስጡ ቆየት ያለ መቃብር አለ። በግድግዳዎቹ ላይ ያለው ጽሑፍ ተላልጧል። የዝናባማው ወቅት አርጌ ሸፍኖት አረንጓዴ ሆኗል። ይህ መቃብር የማን እንደሆነ እንኳን በትክክል የሚያቅሰው አልነበረም። ሰዎች የሚያምኑት አንድ መለኮታዊ አባት ከብዙ መቶ ዓመታት በፊት እዚህ እንደሰፈረ ከቅድመ አያቶቻቸው የሰሙት ታሪኮች ብቻ ነበሩ። ሰውየው በጣም የተዋጣለት ፋኪር እንደሆነም ይነገርለታል። የታምራቱ ታሪኮች በመንደር ውስጥ ባሉ ሁሉም ሰዎች በብዛት ይነገራል። ከጊዜያት በኋላ እነዚህ ተረቶች ወደ እምነት ተለወጡ። ሰዎች አላሁ ስብሐነ ወተዓላ የሁሉንም ሰው ጸሎት እንደሚሰማ፣ እንደሚያይና እንደሚቀበል ያምኑ ነበር። በጣም ከፍ ያለና ሩቅ እንደሆነም ያምናሉ። እሱንም ለማግኘት ቀላሉ መንገድ በባባ ስር በኩል እንደሆነም ጭምር። ይህ እምነት ከትውልድ ወደ ትውልድ እንደ መርዛማ የወይን ተክል ተስፋፍቶ የሰዎችን እምነት ስር እየሸረሸረ ሄደ። በመንደሩ የሚኖሩ ሴቶች ልጅ መውለድ ካልቻሉ ወደ ባባ መቃብር ሄደው የተስፋ ክር ያስራሉ። ሰብሎች በነፍሳት ከተበከሉ ከመቃብሩ አፈር ይወሰድና በእርሻው ላይ ይረጫሉ። የባሰው ደግሞ ነዋሪዎቹ ከአላህ በላይ የባባን ብስጭት ይፈሩ ነበር። ይህ የኖርፖር ነፍስ በአምልኮ መልክ የወሰደው ፍርሃት ነበር። በመንደሩ ሰዎች መሃል አንዲት ሳና የምትባል በጣም ቆንጆ ሴት ነበረች። አላህ የሚያምር ፊት ብቻ ሳይሆን አስተዋይ አእምሮና ስሜት በሚሰጥ ልብ ችሯታል። ትላልቅ ጥቁር አይኖቿ እውነትንና ጥልቀትን ያንጸባርቃሉ። የቁርአን ጥቅሶችም በምላሷ ብቻ ሳይሆን በልቧም የመቅራት ጸጋ የተቸረች ናት። እናቷም ዘይነብ የተባለች በጣም ደግና ታታሪ ሴት ናት። የተሐጁድ ሰላት ፈጽሞ ያመልጣትም። የሴት ልጇ ያላት ፍቅር ለመንደሩ ሰዎች ትልቅ አርአያ ነበር። ነገር ግን እምነቷ በሁለት የተከፈለ ነበር፣ በመጨረሻው ዓለም ስኬት ለማግኘት አላህን ማምለክና ለዓለማዊ ፍላጎቶቿ የአላህን በረካ መፈለግ። ይህም እምነት የተመሰረተው በወሬ ብቻ ሳይሆን በራሷ የህይወት ጥርቅ ተሞክሮ ላይ ነበር። ዘይነብ ገና በለጋ እድሜዋ በመንደር ውስጥ በተስፋፋው የኮሌራ ወረርሽኝ ተጠቃች። በዚህም ወረርሽኝ የተነሳ የመንደሩ ነዋሪዎች ይሞታሉ በእያንዳንዱ ቀነም የቀብር ስርዓት ይፈጸማል። ዘይነብ በሽታዊ በረታባትና ልትሞት ትቃረባለች። በዚያን ጊዜ እናቷ ማለትም የሳና አያት ወደ ባባ መቃብር ጋር ሄዳ እያለቀሰች ልጇ በህይወት ከተረፈች በባባ ስም የአፍንጫዋን የወርቅ ቀለበት እንደምትሰጥ ቃል ትገባለች። በአጋጣሚም ከዚያን ቀን ጀምሮ የዘይነብ ጤና መሻሻል ይጀምራል። ከሞትም መትረፍ ቻለች። እናቷም የገባችውን ቃል ፈጸመች። ከዚያን ጊዜ ጀምሮ ዘይነብ ህይወቷ ከባባ የተሰጠ ስጦታ መሆኑ ልቧ ውስጥ ተቀረጸ። ይህ ትዝታ ጋሻዋ ሆነ ልጇ ሳና ግን በአንድ አላህ ፊት ብቻ መስገድ እንዳለባቸው እና እሱን ብቻ ማምለክ እንዳለባቸው ሁሌም ትናገር ነበር ዘይነብ ግን ዛሬ በህይወት የኖርኩት በማን ምክንያት ነው ዶክተሮች እንኳን እንደምሞት ነግረውኝ ነበር እናቴ ግን ጭንቅላቷን በባባ ደጃፍ ላይ ደፍታ ህይወትን ለመነችልኝ። በዚህም ምክንያት ብቻ ነው ልድን የቻልኩት አለች። እሱ እንዳዳናት በማመን ልጇ ሳናም ለስለሰ ባለ ድምፅ እማ ህይወትም ሞትም በአላህ እጅ ናቸው። አላህ እንድትኖሪ ነበር የጻፈው። ለዚህም ነው የተረፍሽው። አያቴ እንድትተርፊ ዱዓ አደረገችልሽ። የተሳሳተውን መንገድ መርጣም ቢሆን አላህ ግን ዱዓዋን ሰማት ያ ማለት መንገዶቹ ትክክል ነበሩ ማለት አይደለም ማለች፣ የአላህን አንድነት በልቧ ተሸክማ። ነገር ግን እነዚህ ቃላቶች ለዘይነብ ትርጉም የለሽ ነበሩ። የእሷ ተሞክሩ ከማንኛውም መጽሐፍና ከማንኛውም ክርክር የበለጠ ነበር። በዚያን ጊዜ በኑርፑር መንደር ዝናብ ሳይዘንብ ዓመት አለፈው። የእርሻ መሬቶች ደረቁ፣ መሰነጣጠቅም ጀመሩ። ገበሬዎቹም በጣም ደነገጡ። ለዚህም ሲባል በመስጊዱ ውስጥ ከእያንዳንዱ ሰላት በኋላ እንዲዘንብ ዱዓ ማድረግ ጀመሩ። አንድም ጠብታ ዝናብ አልወረደም። የመንደሩ ወንዶች ተጨንቀው በየአደባባዩ ተቀመጡ። ሴቶችም በየቤታቸው ረፍታጡ በጭንቀት። በዚህም ጊዜ በእያንዳንዱ የመንደር ጉዳይ ጣልቃ የምትገባና ራሷን ከሁሉም በላይ ብልህ እንደሆነች የምትቆጥር ረሒማ የተባለች አንዲት ሴት እንዲህ ስትል ተናገረች፣ እስከ መቼ ነው እንደዚህ ተቀምጠን የምንጠብቀው? ባባ በእኛ ላይ የተቆጣ ይመስላል ለዚህም ነው የምህረቱን ውሃ የከለከለን። ይቅር እንዲለንም እሱን ማስደሰት አለብን፣ አለች በተሰበሰበው ሰው መሃል ቆማ። ከመካከላቸውም አንድ ሰው እሱን እንዴት ነው ማድረግ የምንችለው በማለት ጠየቀ። ረሒማም ነገ ጁምዓ ነው፣ የመንደሩ ሰዎች በሙሉ መስጅድ ይሰበሰባሉ። በዛን ሰዓት በባባ ስም ምግብ አብስለን ለድሆች እናከፋፍላለን። እናም አብረን ዝናብ እንዲዘንብ ወደ ባባ እንጸልያለን። ልመናችንም እንደሚሰማ እናያለን፣ አለች በልበ ሙሉነት። ዛው መንደር የሚኖር ሐፊዝ አብዱራህማን ሳሂብ የተባለ ሰው ስለዚህ ጉዳይ ሲያውቅ ከጁምዓ ሰላት በኋላ ለህዝቡ ወንድሞቼ ይህ ተግባር አለማውቅ ነው። ዝናብን የሚያመጣው እንደ አላህ ብቻ ነው። የነቢዩን ስና ተከተሉ፣ ወደ አላህም ተመለሱ። በመቃብር ላይ ምግብ ማሰል ምንም አያመጣም። ይህ ቢድዓ ነው ወንድሞቼ፣ ይህ ሽርክ ነው አለ ጮክ ባለ ድምፅ። ነገር ግን ህዝቡ በረሒማ ቃላት ድግምት ስር ወድቆ ስለነበር ንግግሩን ችላሉ። ወደ እሱ ጋር ቀረብ ብለውም አንተ የተከበርክ ሽማግሌ ነህ፣ ነገር ግን አባቶቻችን ያወረሱንን ነገር እንዴት መተው እንችላለን? አሉት በንዴት መንፈስ። ሐፊዝ ሳሂብም በሰዓቱ ምንም ማድረግ አልቻለም። በማግስቱም ሁሉም በመስጅዱ ውስጥ ተሰበሰቡ። ምግብም በትላልቅ ማሰሮዎች አበሰሉ። ቀጥለውም ጮክ ባለ ድምፅ እያለቀሱ ኦ ባባ ውሃ ስጠን፣ ኦ ባባ ማረን ሲሉ፣ ሳና ግን በቤቷ ተቀምጣ ሁሉን አዳመጠችና በአላህ መጠጊያ ፈለገች። በአጋጣሚ በዚያም ምሽት ሰማይ በደመና ተከበበ። በማግስቱ ጠዋት የዙሁር ሰዓት ላይ መዝነብ ጀመረ። መላው የመንደሩ ሰዎች በደስታ ፈነጠቁ። ባባ ልመናችንን፣ አዳመጠን ለቅሷችንን ሰማን አሉ እርግጠኛ ሆነው። ነገር ግን ይህ አባባል የህዝቡን የተሳሳተ እምነት የበለጠ አጠናከረ። በሰዓቱ ሳናንና ና ሐፊዝ ሳሒብን ሊሰማቸው ፍቃደኛ የሆነ ሰው አልነበረ። የተመለከቱት ነገር ለመንደሩ ነዋሪዎች ተአምር ነበር። ሁሉም ክርክሮች ከንቱ ሆኑ። መላው መንደር በባባ ተአምር ሰክሮ በነበረበት በዚህ ድባብ ውስጥ ሳና ከባድ ፈተና ገጠማት። ልጇ ቢላል ታመመ። ይህም ህመም ብቻ ሳይሆን ፈተናም ጭምር ነበር። በአንድ በኩል የእናት ድጋፍ፣ በሌላ በኩል ደግሞ የአማኝ እምነት ነበር። የቢላል ሁኔታ እየተባባሰ ሲሄድ የዜናብ ጫና እየጨመረ ሄደ። ረሂማ እና የመንደሩ ሴቶች ስለ ቢላል ጤንነት በመጠየቅ ሰበብ በቀን ብዙ ጊዜ ወደ ቤታቸው ይመላለሱ ነበር። ወደ ዜናብ ጋር ጠጋ ብለውም በጆሮዋ ይህ ሁሉ የልጅሽ ድርጊት ውጤት ነው። መላው መንደር ባባን እያመሰገነ እያለ ልጅሽ ግን ቤት ተቀምጣ እየረገመችን ነበር ልጆች ንጹዎች ናቸው። ውጤቱም ፈጣን ነው። የባባ ኃይል በልጅ ልጅሽ ላይ እየሰራ ነው። አሁንም ጊዜ ያለ ሂጅና ይቅርታ ጠይቂ አሏት። እነዚህ ቃላቶች የዘይነብን ልብ እንደ ቀስት ወጉት። ንጹህ የልጅ ልጇ በልጇ ግትርነት እየተቀጣ እንደሆነ ተሰማት። ቢላል ከታመመ በስምንተኛው ቀን እስትንፋሱ ሲደክም፣ የዘይነብ ትግስት አለቀ። በንዴት ወደ ክፍሉ ስትገባ ሳና በመስገጃው ላይ ተቀምጣ ነበር። ዘይነብም በቁጣ ተሞልታ ጋዜተነሽ ንቂ፣ ልጅሽ እየሞተ ነው፣ ሁኔታዎችን ተመልከች እስኪ፣ ይህ ሁሉ የሆነው በአንቺ ምክንያት ነው፣ በአባን አስቆጥተሻላለች በቁጣ ድምፅ። ሳናም ጮክ ባለ ድምጽ እማ፣ ወደ ልቦናሽ ተመለሽ፣ በአላህ እመኑ የህይወትና የሞት ጌታ እርሱ ብቻ ነው በማለት ጌታዋ ላይ ተመካች። ዘይነብም የልጅ ልጄ ጤና እስኪመለስ ድረስ ጭንቅላቴን ከአባቴ ደጃፍ ላይ አላነሳም ብላ ሳናን ገፍታት በቁጣ ከቤት ወጣች። በጨለማው ሌሊት ብቻዋን ወደ መቃብሩ ሄደች። ሳና መሬት ላይ ወደቀች። ሰማያትና ምድር በላያቸው ላይ የወደቀ ያህል ተሰማት። በጉልበቷ ተንበርክካም በችግር በተሞላ ድምፅ ማልቀስ ጀመረች። የዓለማቱ ጌታ ሆይ ይህ የእምነቴ ፈተና ነው የአንድ አምላክነት ጥያቄም ጭምር። ጌታ ሆይ አታዋርደኝ፣ በጠላቶች ፊት አታሳፍረኝ ለሁሉም ሰው ካንተ በቀር ማንም አምልኮ የሚገባው እንደሌለ አሳይልኝ፣ ልጄንም በምህረትህ ጎብኝልኝ አለች በተማጽኖ ድምጽ። ያ ሌሊት የኖርፖር ታሪክ መጀመሪያ ረጅሙና ከባዱ ሌሊት ነበር። አንዲት እናት በልጇ አልጋ አጠገብ ተቀምጣ በህይወት ወደ አላህ ለልመና እጇን ስትዘረጋ፣ አንዲት አያት ደግሞ ጭንቅላቷን በመቃብር ላይ አዘቅዝቃ የልጅ ልጇን እንዲያገግም ስትለምን። በማግስቱ የፈጅር ሰላት ከመድረሱ ጥቂት ቀደም ብሎ ጸጥታ በክፍሉ ላይ ወረደ። የቢላል የህመም ጩኸት ቆመ። ሳናም እጆቿ እየተንቀጠቀጡ የልጇን የልብ ምት ፈተሸች። እየተሻለው መሆኑን ስታይም ግንባሩን ሳመችው። ቢላለም ቀስ ብሎ አይኖቹን ከፈተና በተሰበረ ድምፅ እማ ውሃ አለ። በዚህን ጊዜ ከሰዓን አይኖች እንባ ፈሰሰ። ይህ እንባ የምስጋናና የድል እንባ ነበር። አልሐምዱሊላህ ብላ ጌቷን አመስግና ለልጇዋ ውሃ ለመቅዳት ሮጠች። በዛው ቅጽበት ዘይነብ ወደ ቤት ተመለሰች። ሌሊቱም ሙሉ ከማልቀሷ የተነሳ አይኖቿ ቀልተው ነበር። ነገር ግን ቢላል ነቅቶና ተሽሎት እንዳየችው የድል ፈገግታ በፊቷ ላይ ተሰራጨ። በኩራትም ደረቷን ነፍታ እነሆ ለሊቱም ሙሉ ጭንቅላቴን በባባ ደጃፍ ላይ ደፍቼ ለመንኩት፣ ባባም ሰማኝ። የልጅ ልጅን ጤና መለሰልኝ። እኔም ቃል ገብቻለሁ ቢላል ካገገመና መራመድ ከቻለ ከመንደሩ ሴቶች ጋር በባባ መቃብር ላይ እንደምሰግድና የአፍንጫዬን የወርቅ ቀለበት እንደምሰጥ አለች በልበ ሙሉነት። ሳና ይህን ስትሰማ እግሯ ተንቀጠቀጠ። አላህ ዱዓዋን ሰምቶ የእምነቷን ክብር አድኖላታል። ነገር ግን እናቷ ያንን ተአምር ለባዕድነት እንደ መከራከሪያ እየተጠቀመችበት ነበር። ዘይነብም ቀጠለች አርጋ፣ አሁን ሂዱና ለጁምዓ ተዘጋጁ መላው መንደር አላህ አሁንም እንደሚሰማን ማወቅ አለበት አለች ለመንደሩ ሰዎች ጮክ ብላ። ጠዋት ላይ ዜናው በኑርፑር እንደ ሰደድ እሳት ተሰራጨ። የዘይነብን እምነት የሚገልጽ ወሬ በሁሉም ሰው መወራት ጀመረ። የመንደሩ ሴቶች በህብረት ወደ ቤቷ እየጎረፉ እንኳን ደስ ያላችሁ ለማለት መጡ። ሳናም በቤቷ እንግዳ ሆነች። በመጨረሻም የቀጠሮ ቀን ጅሙዓ ደረሰ። የዘይነብ ቤት ድባብ ዒድ ቀን ይመስል ነበር። ቢላልም ሙሉ በሙሉ ድኖ ግቢ ውስጥ መጫወት ጀምሯል። የመንደሩ ሴቶች ደባብሰው ዘይነብ ቤት ተሰበሰቡ። ዘይነብ ደማቅ አረንጓዴ ሻውልና የወርቅ ቀለበት ገዝታ ነበር። በፊቷ ላይ ኩራት ይታይ ነበር፣ አንድን ሰው ከአላህ የሚያረቅ አይነት ኩራት። ሳና ለመጨረሻ ጊዜ እናቷን ለማስቆም ሞከረች። የእናቷንም እግር ይዛ እናቴ፣ አቁሚ። የአላህን ቁጣት ጋብዙ ይህ ስግደት የተከለከለ ነው፣ ይህ ሽርክ ነው። አለች በተማጽኖ ድምፅ። ዘይነብ ግን ልትሰማት ፈቃደኛ አልሆነችም። ሴቶችም ተሰብስበው ከበሮ እየመቱ ወደ መቃብሩ ሄዱ። ይህ ነገር አምልኮ አልነበረም፣ አረመንያዊ ስርዓት እንጂ። ሳና ልጇን ቢላልን በእጇ ይዛ እያለቀሰች ተከተለቻቸው። መስጂዱ ውስጥ የሰሊጥ ዘር እንኳን አልነበረም። ጢሱ ጫጫታውና ግርግሩ የአካባቢውን አየር አስፈሪ ያደረገው። ዘይነብም በክብር ወደፊት ወጣች። መስገጃዋን አንጥፋ ስጁድ አደረገች። ግንባሯ መሬት እንደነካ የአጽናፈ ዓለሙ ስርዓት ተለወጠ። በድንገት ጨለማ ደመናዎች ተሰበሰቡ፣ ቀኑ ወደ ጨለማነት ተቀየረ። መብረቅ የመስጅዱን ጉልላት መታው፣ ከበሮችንም ሰባበራቸው። ሰዎች መናገር አቃታቸው። ያዩት ነገር በጣም አስደነገጣቸው። ዘይነ ፊት ለፊትም አንድ አስፈሪ አውሬ ቆመ። ልክ እንደ አሳማ ያለ አካል፣ የዝንጀሮ ፊትና የሰው አይኖች ያሉት። እነዚህ አይኖች ህመም፣ ድንጋጤን እና ማለቂያ የሌለውን ጸጸት የያዙ ነበሩ። ከተወሰነ ጸጥታ በኋላ በኑሩ ፑር ከዚህ በፊት ተሰምተው የማያውቅ ጮኸት ተሰማ። የፍርድ ቀን የደረሰ ይመስል ሰዎች እርስ በራሳቸው እየተረጋገጡ ሮጡ። የተስፋቸው ማዕከል የነበረው መስጅድ የፍርሃታቸው ምንጭ ሆነ። ከግርግሩ በኋላ በመስጅዱ ግቢ ውስጥ ሶስት ሰዎች ብቻ ቀሩ። ሳና በድንጋጤ ቆማ ልጇን ይዛ ነበር። በአንድ ወቅት እናቷ የነበረችው አውሬ። ሐፊዝ አብዱራህማን ሳሒብ እዛ በደረሰ ጊዜ አውሬዋ የሳና እናት በሐፊዝ ሳሂብ እግር ላይ ወደቀች። እሱም ዱላውን ወደ እንስሳዋ ሲያነሳ እንደ አንበሳ ድምፅ አሰማች። ሐፊዝ ሳሒብም፣ የኑርፑር ሰዎች የሽርክን ውጤት በአይናችሁ ተመልከቱ። ይህች ሴት ትጸልይ ነበር፣ ነገር ግን ልቧ ከአላህ ይልቅ ከዚህ መቃብር ጋር ተቆራኝቷል። የአላህ ብቻ የሆነውን የስግደት መብት ለፍጡር ሰጠች። አላህም በዚህ ዓለም ትምህርት አድርጓታል። እናንተም ተውበት አድርጉ፣ ሞት ከመምጣቱና የተውበት በር ከመዘጋቱ በፊት ወደ ጌታችሁ ተመለሱ። እርሱ እጅግ ሩህሩህና አዛኝ ነውና አለ በልብ በሙሉነት። በዚያን ቀን የኑር ፖር ነዋሪዎች ሁሉም አይኖቻቸው የጸጸት እንባ ፈሰሰ። ለመጀመሪያ ጊዜም የአንድ አምላክነትን ትርጉም ተረዱ፣ የሽርክ እውነታንም ተመለከቱ። ከዚያን ቀን በኋላ ኑርፑር ተቀየረች። መስጅዱ ለወደፊት ትውልዶች ለዘላለም የሚጨንጥ ትምህርት ሆነ። አሁን ግን በወጣቶችና በልጆች መሙላት ጀመረ። ሀፊዝ ሳሂብና ሳና አብሮ በመንደር ውስጥ ቁርአንንና ሃይማኖትን ማስተማር ጀመሩ። ሳና በመንደር ውስጥ በጣም የተከበረች ሴት ናት። የመንደሩ ሴቶች ከእሷ ሃይማኖት ለመማር ወደ እርሷ ጋር ይመጣሉ። ልጇ ቢላል በአላህ ችሮታ ጤናማ እና አስተዋይ ልጅ ሆነ። ነገር ግን በሳና ህይወት ውስጥ ሁልጊዜ የጎደለ ነገር ነበር። እናቷ በብቸኝነቷ ምሽቶች ታስታውሳታለች። ከአይኖቿም እንባይፈስ ነበር። ለእናቷም ሁሌ መቅፊራን ትለምን ነበር። ህይወታቸውም በዚህ መንገድ ቀጠለ። በማወቅም ሆነ ባለማወቅ ከመሳሳትና በእሱ ላይ ከማጋራት አላህ ይጠብቀን። ሰምተው ከሚጠቀሙትም ያርገን። የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ